አንቺ ሰው ሁሉ ስነ ስርዓት ጎድሎታል። ለአንዳንድ ሰዎች ሁለቱ እንዲለያዩ በጣም ጥረዋል። አንቺ እኔ እግዚአብሔርን አንድ ነገር የታዘብኩት ማለት ነው። እኛ ይለያያሉ ብለን አይደለም እናንተ በተሳደባችሁ ሲጀመር፣ አይለያዩም። ግን ግንኛ የሚከፋን ደስተኛ ሰው ሆነው ስለማይመጡ ብቻ ነው እንጂ እለያዩ ብለን ስበን ለምታ የሆናቸው ቸው የምንመለየት ነው። እግዚአብሔርን እኔ እነሱን ሳይ በጣም ነው የምጽናን ነው በጣም ነው ደስ የሚለኝ። እግዚአብሔርን እኔ አብዬ በእናትሽ ነይ ግቢ ማሬ ልጆቹን አረጋጊልኝ

አንድ ሰው የሚያስታርቅ ሰው የለም። በስማም ትልቅ ሰው የለም መሀላቸው። ሁሉም ተነስቶ ቪዲዮ ይሰራል። ሁሉም ተነስቶ ቪዲዮ ይሰራል። ቃልይ ወየ ወየ። ሰላም እየ እንዴት ነሸኔዎች እንዳለ እንዴት ናቸው? ሰላም እግዚአብሔር እንኳን እንዳላችሁ። ሁላችሁም ተረጋጉ። ፈጣሪ ያለ ይሆናል። ሁላችሁም ተረጋጋቸው። በጥንት የሚፈልጋ ድብደነገም አለ እንግዲህ ፈጣሪ ያለ ይሆናል። እኛ ስላለቀሰንም የሆንበት ታሪክ የለም ምንም ነገር ደግሞ ፈጣሪም ራሱ ነው በዚህ ነገር ለጣልቃ መግባት አለ በተቻለን በሰጠን ጸሎት ማድረግ ነው አለ። እዚህ ጋር የራሳችን እየተጎደን ነው ጉማ ቤትን ነገር

ለእነሱ እያለን ነው። ዋጋ እየከፈለ ነው። ግን እነሱ ደግሞ ይላወቁም እና አሁንም ደግሞ ነገሮችን ደግሞ ይፈታል ብለን ነው በተስፋ የምንጠብቅ ቆይቶች ስላለቀሰ ነው ደሚሆን ነ እግዚአብሔር ነ እዚች የሆነ እና ሴትዮ በካሜራ አይተ አስር ደቂቃ ነው ንግብ እየበላሽ እየበላሽ አስር ደቂቃ ሳይገባ ሆድሽ ሳይገባ ማልቀስ ጀመርሽ። የሚበላሽ ነው። እኔ ጎደዬ ቤት ከገዛን በኋላ ለማግባት ወደ ሀገር ቤት እና ማታ ላይ ነው የተመለስኩኝ። ከዛ ምንድነው ይህኑ ላ እያለን እኮ እነሱ የሚያውቅበት ታሪክ የለም። ለእኛ ብሎ እንደዚህ ልጆች እየሆኑ ነው ብሎ ምንም የሚያውቁ ታሪክ የለም። ራሳችሁን ተረጋጉ። አይታችሁታል። እነሱ ለእኛ ብሎ እንደዚህ እየሆነኝ ብሎ እያሰቡን አይደለም። ለእኛ ራሱ ማለት

እግዚአብሔር ያለው ነው ሁሉም ነገር የሚሆነው። ፈጣሪ የጣፈው ነው የሚሆነው እንጂ እኛ ያሉ ምንም ሊሆን አይችልም። ገባችሁ? በእኛ ቢሆን እኛ ባሰብነው፣ እኛ በተጨነቅን፣ እኛ የምንፈልግበት ቦታ እንዲደርሱ ባሰብነው እስካሁን ይደርሱ ነበር። ግን ደግሞ እግዚአብሔር

እነሱ እኮ አስመስሎ ነው። እንዴት በአንድ የታረቁ እንዴት በአንድ እንደዚህ ሰው ስለሚያወራ ነው እንጂ እነሱ እኮ ታላችሁ። ነገ ማለት ነው የምሬን ነው የሚላችሁ ታላችሁ፣ ታላችሁ ምን ታደረጋለ። ጠላትም በእነሱ የሚቀናም ሰው ምን አይነት ሰው እንደሆነ አላውቅም። በስማ አንዳንዶች አሁን ስምረትና ሁሉም እኮ እየነገዱ ነው እንጂ እኮ አንዱም ሰው እውነት ያወራው ውጭ ሲሆነ ሁሉም በነሱ እየነገዱ ሁሉም እየነገደባቸው ነው። ምንም እየነገሱ ምንም ያደረጉት ነገር የሚያወሩ ሰው የለም። ሁሉም ንግድ ነው እየነገዱ ያሉት

ይሄን ያክል ማካ ሶሲ ጋር ቲክቶክ የተሰራባት ሰዓት ይሄን ሁሉ ማከራ ይሄን ሁሉ ሲቀይ ማልፎ ዛሬ መጣ። ይሄ ደግሞ ከባድ ከባድ አይደለም። እዚ ሶሲ ሶሲ ነው እና ይሄ ነገር ማለት ነው ለእነሱ አይከብድም። ይሄ ደግሞ ለምንድን ነው ለእኛም ትምህርት ነው የሚሆነው። እነሱ ደግሞ ማለት ነው ላይ ያሉ ብሎ የጠበቀው ሰይጣኑን ለማስጠነቀጥ ነው። ነገም ደግሞ ትልቅ የሚለየ የሚደስት ነገር ይኖራል ብዬ አስባለሁ። ውደታሉ ተረጋግጦ ሦስትም ሁሉም ተረጋግቶ ነገ እንግዲህ በሰላም ይመጣሉ ብለን እንጠብቃለን። ካልሆነ ደግሞ ሰምሬ ደግሞ ሙሽን ሂጅ ብላለች እና እንግዲህ ያው ሰው አለ እነሱ ሁለቱም አቅዶ ስላለም አይሆንም አይደል ትልልቆች ሰው አለ

ሁለቱን ተለያይቶ አል ብላችሁ ማከፋፈል ሳይሆን አንድ ሆናችሁ እግዚአብሔርን ምን ነገር ዛሬም ቢሆን እነሱ ምን ምንም ምን አንድ ሆነ በአንድ አይነት እነሱ የተኛውን ነገር የፈለገ ነገር ይፈጠር አትከፋፈላችሁ፣ እግዚአብሔርን ብላችሁ አንድ ነገር አሁን ውስጥ የሚንቀሳቀስ ነገር አለና ይሄንንም እዚህ ጋር አውጥቼ ማናገር አልፈልግም፣ ቃልዬ በውስጥ አውራታለና ምንም ማድረግ አልችልም። እና ስለዚህ ማለት ነው ሁላችሁም አስከፋፈሉ እና በጣም ነው የሚከፋኝ። ባሮሳት በእውነትም እኮ ነው። በጣም ከፍቶኛል፣ ደብሮኛል። ደብሮ ነው አለኝና እኔ እንጃ ምን እንደሚለው ሁላ አላውቅም። እዚህ ጋር እኔ ሁናት ለመናገር ማለት ነው ቤተሰብ ምንም አልደበረም። ለምን ስራችሁ ስለው ነው ማለት ነው፣ እነሱ ስራ ነው የሚሰሩት። እኛ እኔ እሱ አይደለም እኔ የነሱ ነገር አይደለም የሚከፋኝ፣ የከፋ ነገር በጣም ብዙ ነገር አለና አውቅጥቼ ማናገር ጋር የማይፈልገው ነገር ነውና፣ እኔ እንጂ ግን ማለት ነው እኔ ሐደራ የሚላችሁ ነገም ዛሬም ቢሆን እዚች ጋር ያላችሁ ውዴቶቼ፣ እኛ አንዳቸው አንዳቸው ከሚዲያ ስንጠፋ አንዳችሁ ጠንካሪ ብላችሁ ማቆም አለባችሁ። እግዚአብሔርን ነው የምላችሁ። ለምንድን ነው ከሆነ እኔና ሳሚራ ከሚዲያ የጠፋንባት ጊዜ ቃልዬ ነበረች። ሁላችሁም ተሰብስባ ይዛ ልጆቹ

እባካችሁ አደራ አደራ አሳልፋቸው አትስጡ ቦቡንም አይሚል አትስጡ ለጠላት አትስጡ ሀደራ አሁን እኛ እኔም ሰሚረ ማልተመቸም ይህ ደግሞ የው ፈጣሪያ ቃል ወደ ሌሎቹ ጠንከር ብላቸው እንዴ ቃል ለጠላት አሳልፋችሁ ሀደራ ይሄን ብቻ ነው ሀደራ ሀደራ አውጥቼ መናገር አልፈልግም ሀደራ እንደ ቃል እያዛርጋችሁ እና የሚባስ ነገር ካለ እኛ በዜተኛው ነገር ውስጥ እንመጣለን። በቃ የባስ ነገሮች ካለ የሚያስተልቅ ነገር ካለ እኛ በምንም ውስጥ እንደርሳለን። ግን እባካችሁ አሳልፋቸው አትስቱበት። ጠላት እንደዚህ ነው የሚላቸው። ቃል ቃልዬ፣ እኔ በውስጥ አውርሻለሁ። እሺ፣ እሺ፣ ሰላም እዬ። እናመሰግናለን፣ የኔ ውድ እህት በርቺ። ጠንክሬ ጎበዛንች፣ ተረጋግተች ልጆች ማረጋጋትች በጣም ደስ ይላል አረጋጉ ማለት ነው።